የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? በምን አወቅን? በመጽሐፍ ቅዱስ ነው። በምን እናውቃለን? ኦሪዘ ፍጥረት ምዕራፍ ሀያ ላይ ልውሰዳችሁ። ታላቁ አባታችን አብርሃም፣ ጻድቁ አብርሃም፣ የእግዚአብሔር ወዳጅ ነው። ሚስቱም እንደዚሁ ለእግዚአብሔር የታመነች ነች። አብርሃምና ሳራ እያልን የምናመሰግናቸው ናቸው። አብርሃም ሚስቱን ሳራን ይዞ ጌራራ ወደምትባል ሀገር ሄደ። በሄደ ጊዜ ሳራ እጅግ በጣም መልከ መልካም ስለሆነች እሷን ፈልገው እሱን እንዳይገሉት ፈራ። ስለዚህ ሳራን ሚስቴናት በማለት ፈንታ እህቴናት አለ። እህቴ እህቴናት አለ። የፈራ አልቀረም። የጌራራ ንጉሥ አቤሜሌክ ሳራን ባየ ጊዜ ልቡ በዝሙት ጦር ተነደፈ። ይችን ሴትማ እገባት አለው ብሎ ዛተ። አስመጣት ድንኳን አስጥሎ ደንገጥሮች መድቦ አልብሷት ጠቧት አስጊጧት ነጋገባት፣ አለዋል። ምስኪና አብርሃም ዓይኑ እያየ ሚስቱ ሳራ ንጉሥ ልታገባ ነው ከኔ ጋር ናችው። ያን ቀሌሊት እግዚአብሔር ለጌራራ ንጉሥ ለአቤሜሌክ ተገለጠለት ይላል። በህልም ተገለጠለት፣ እንዳት ነካታ ነው የነቢይ ሚስትናት፣ ጫፏን እንዳት ነካታ። እረ ጌታዬ እኔ ሚስቱ መሆኗን አላውቅም። እኔ እህቱ ነው የመሰለችኛል፣ እኮ ስላላወክማ። ማንም ብታውቅማ፣ ቀጣህ ነበር በደዌ መቶት ልብ አድርጎ ሰውነቱ ሁሉ አባበጣ። እንዳትነካት፣ ነገ ወስደህ መልስለት። አብርሃም ስላንተ ይጸልይልህ፣ ያን ጊዜ ይቅር እልሃለሁ አለው እግዚአብሔር። ይገርማቸው። አብርሃም ስላንተ ምን ይበልልህ? ያኔ ምን እልሃለሁ? አሁን እግዚአብሔር የቅዱሳን ምልጃ ይፈልጋል አይፈልግም ይፈልጋል ልባሩ የጌራራ ንጉስ አቢሜሌክ በዚያ ሌሊት በቀጥታ እየተነጋገረ ያለው ከማን ጋር ነው ከእግዚአብሔር ጋር እግዚአብሔርን እያናገረው እንኳን ግን የቅዱሳን ምልጃ አልቀረም